የዝውውር መረጃዎችን መመልከት ይኖርብናል። ሪያል ማንቸስተር ዩናይትድ ያው ሪያል ማድሪድን የማከል ቀጣይ እቅዱ የስራጅ ራትክሊፍ እቅድ እሱ ስለሆነ ነው። ሪያል ማድሪድ ነበር። ማንቸስተር ዩናይትድ ማቲያስ ኩኛን ማስፈረመውን ይፋ አድርጓል። ይህን ተጫዋች ለማስፈረም 62.5 ሚሊዮን ፓውንድ ከፍሏል። ይህ ደግሞ የመልቀቂያ ሂሳቡ ነው። የአራት ዓመት ከግማሽ ውል አስፈርመውታል። ማንቸስተር ዩናይትድ ሁልጊዜ እንደሚያደርገው አንድ ተጨማሪ ዓመትም ተጫዋቹን አቋሙን አይቶ የሚፈልግ ከሆነ ያቺ አንድ ዓመት ተጨማሪ ለዩናይትድ የምታደላ ነች። ተጫዋቹ ቢፈልግ አንድ ዓመት የሚቆይበት ሳይሆን ማንቸስተር ዩናይትድ ከአራት ዓመት ከግማሽ በኋላ ጥሩ ሆኖ ከተመለከተው ይህንን ተጫዋች በማንቸስተር ዩናይትድ ፍላጎት ብቻ አንድ አመት የሚጨምርበት አመት ነው። ይህንን ያደርጋል ብዙ ጊዜ እና አሁንም በተመሳሳይ ማንቸስተር ዩናይትድ ይህንን አድርጓል። ባለፉት አመታት በወልቭስ ቤትም በእንግሊዝ ፕሪሚየር ሊግም ከተመለከትናቸው በጣም አስደናቂ ተጫዋቾች መካከል አንደኛው ነው። 35 ሚሊዮን ፓውንድ ነው ይህንን ተጫዋች ለማስፈረም ወልቭስ የከፈለው። መጀመሪያ የስድስት ወራት ውል ሰጡት፣ አሪፍ ነበረ። ስለዚህ በቋሚነት ከአትሌቲኮ ማድሪድ ለማስተዋወር 35 ሚሊዮን ፓውንድ ከፍለዋል። 76 ጨዋታዎችን አድርጎ 31 ጎሎችን አስቆጥሯል። ጎሎቹ እነዚህ ናቸው። 26 ዓመቱ ነው። ማንቸስተር ዩናይትድ። አብዱ፣ ከዚህ ተጫዋች ዝውውር ምን ሊጠቀም ይችላል? ይሄ ከፊት ያለው ስንትና በማቲያስ ኩኛ ታታሪነት መቀየሩ በራሱ የሚፈጥረው ነገር አለ። አሁን የቡድኑ ከኋላ ያለው ችግር በተወሰነ መልኩ እኮ እየተቀረፈ መጥቷል። በተለይ በቅርብ ጨዋታዎች ላይ ቡድኑ ዋና ችግሩ ጎል የማስቆጠር ነው። ከአሞሪ መምጣት በፊት የቁጥሮችን ስናነጻጸር መከላከሉ በጣም ክፍተት የነበረበት ብዙ ጎሎች የሚቆጠሩበት ነበር። አሁን በቅርብ ጨዋታዎች ደግሞ መከላከሉ ላይ ያው ሙሉ በሙሉ ስራው አልቋል ሳይሆን አሁን ዝውውር ላይ በራሱ ተከላካዮች ጋር ስሙ እየተያዘ ስለሆነ እዛም ላይ የሚቀሩ ስራዎች እንዳለ ሆኖ ግን የቡድኑ ትልቁ ችግር ከፊት ጎል ማስቆጠር ነው። ከፊት ያሉ ተጫዋቾች ከጎል ርቀዋል። ሆይሉን ዚርኪዚ ነጋር ናቸው ጭምር እድሎችን የሚያበላሹ እድሎች በበቂ ሁኔታ የማይፈጥሩ የተፈጠሩ እድሎችንም የሚያበላሹ ሆነዋል እና እዛ ቦታ ላይ ያለውን ክፍተት በደንብ የሚቀርፍ ተጫዋች ነው የመጣው። ከዛ ውጭ ደግሞ ቅድመ ሁኔታ ያላስቀመጠ ዩናይትድን ብቻ ወዶ የመጣ ምንድነው ደሞዝ እንደ ቅድመ ሁኔታ ያላስቀመጠ የውድድር አይነት ቻምፒዮንስ ሊግ እንዳውም፣ ሩበን አሞሪም እኮ አስተያየት ሰጥተው ነበር። እኛ የምንፈልገው የምንሳተፍበትን የውድድር መድረክ መርጦ የሚመጣ ተጫዋች ሳይሆን ማንቸስተር ዩናይትድነቱን የማንቸስተር ዩናይትድን ታላቅነት ብቻ አምኖ የሚመጣ ተጫዋች ነው የምንፈልገው የሚል አስተያየት ሰጥተው ነበር። ሲዙ እንደተጠናቀቀ እና እንደዚህ አይነት ስሜት ውስጡ ያለ በትክክል ዩናይትድ የበውደድ ዩናይትድን የማክበርና የማላቅ ስሜት ውስጡ ያለ ተጫዋች ነው። ታታሪነቱ ቆጥሩ ቁጥሮቹ በጎል በማስቆጠርም ሶስተኛ የሜዳ ክፍል ላይ ብዙ ስኬታማ ቅበብሎችና ንክኪዎችን በማድረግ ያሉትን ቁጥሮች ስንመለከት በጣም ጥሩ። ዩናይትድ አሁን ካለበት ደረጃ ማውጣት ከሚችለው የገንዘብ መጠን፣ ከሚሳተፍበት የውድድር መድረክ ፕሪሚየር ሊግን ብቻ አማራጭ ያደረገ ክለብ በሆኑ ግምት ውስጥ ስናስገባ ካሉት አማራጮች በጣም ምርጡ ነው። ያገኙ ሊያንደላፕ እንኳን እኮ ቼልሲን መርጦ ነው የሄደው። ከዩናይትድ እኮ ኦልሞስት ተስማማ ተብሎ ጨርሶ ነበር አይደለ። በመጨረሻ ቼልሲን መርጦ ነው የሄደው እና እነዚህን ሁሉ ግምቶች ስናስገባና ና ካሉት አማራጮች በጣም ምርጡን እንዳገኘ ነው የሚሰማኝ። አሁንም ዮኬሬሽ ጋር ያለው ነገር እንዳለ ሆነ። ከሁሉም በላይ ግን በወልቭስ ቤት ውስጥ የአሞሪም አይነት ሲስተም ውስጥ መጫወቱ ለዩናይትድ በደንብ እንዲጠቀምበት ያግዟል የሚል እምነት አለኝ። ሁለቱ አስር ቁጥሮች አንዱ ሆኖ ነው የሚጫወተው። ነው ዩናይትድ ዘንድሮ በተለይ ደግሞ በተቸገረበት በግራ በኩል ባለው መስመር ላይ ለዩናይትድ ትልቅ እፎይታን የሚሰጠው ይመስለኛል። በተለይ ደግሞ ኳስ ይዞ መቆየቱ ዩናይትድ ወደ ማጥቃቱ ሲሄድ ኳስ ይዞ የሚቆይለት የአጥቂ መስመር ተጫዋች ስለሌለ ብዙ ጊዜ ኳሶች እየተቀሙ ለራሱ ወደ ጥቃት ሲሰነዘሩበት ተመልክተናል። ና ኩኛ ኳስ ይዞ ተጫዋቾችን መቀነስ የሚችል ተጫዋች ነው። ስፔሶችን መፍጠር የሚችል ተጫዋች ነው። ጉልበተኛ ነው። ኳስ ይዞ መቆየት የሚችል ተጫዋች ነው። ስለዚህ ሌላኛው አንሱር ቁጥር ገና ማን እንደሚሆን እንደሚሁን ባናቅም ግን እዚህ ቦታ ላይ ለአሰልጣኝ ሩበን አሞሪም በቀጣይ ውድድር አመት ላይ ትልቅ እገዛ ያደርግላቸዋል የሚል እምነት አለኝ። በስፖርቲንግ ተመልክተናቸው ከሆነ የሚጠቀሙባቸው ሁለት አስር ቁጥሮች አንደኛው ስፔስን የሚጠቀም እየሮጠ በደንብ ስፔሶችን አጥቅቶ ጎሎችን የሚያስቆጥር የግብድሎችን የሚፈጥር ተጫዋች ነው። አንደኛው ደግሞ የግብድሎችን ክሬት የሚያደርግ ነው አደለ? ለፊት መስመር ተጫዋችና ለሌላኛው አስር ቁጥር ለአማካዮቹ የግብድሎችን የሚፈጥር አስር ቁጥር ተጫዋች ነው የሚጠቀሙት፣ አሰልጣኝ ሩበን አሞሪም ይሄኛውን የግብ ዕድሎችን የሚፈጥረውን አንደኛውን አስር ቁጥር አሰልጣኝ ሩበን አሞሪም ያገኙ ይመስለኛል። በወልቭስ ያሳየውን ብቃት በዩናይትድ ቤትም መልሶ መድገም የሚችል ከሆነ ዩናይትድ ይጠቀማል። ግን ብዙ ተጫዋቾች እንደዚህ እያለን አልፈናል አደለም? ከሌላ ክለብ ይመጡና ዩናይትድ ቤት ውስጥ በደንብ ያገለግላሉ ተብሎ ይመጡና ከዛ በኋላ ዩናይትድ ቤት ውስጥ ሲጠፉ ተመልክተናቸዋልና ምናልባት እንደዚህ አይነት የስነ ልቦና ጫና ደርሶበት እንደዚህ አይነት መጥፋት ውስጥ የማይገባ ከሆነ ማቲያስ ኩኛ በእንግሊዝ ፕሪሚየር ሊግ የተመሰከረለት ተጫዋች ነው። መቶ መላመድ አይጠበቅበትም። ሁለት ወር አለ አሁን ደግሞ የፕሪሲዝን ስለዚህ በእነዚህ ጊዜያቶች ውስጥ ከዩናይትድ ተጫዋቾች ጋርና ቡድኑ ጋር መዋሃድ የሚችል ከሆነ አሰልጣኝ ሩበና ሞሪም ጥሩ ተጫዋች ያገኙ ይመስለኛል። ና ጥሩ ዝውውር ነው። ሰላሳ አንድ ጎሎችን ያስቆጥረዋል በሰባ ስድስት ጨዋታዎች በጣም አሪፍ ቁጥር ነው። የኔ ትልቁ ስጋት የሚሆነውና እናንተ አስቸጋሪ ኮን አስተያየት እንደሰጡበት የምፈልገው አትሌቲኮ ማድሪድ ቤት ውስጥ በተጠበቀው ልክ አልነበረም። አንዳንድ ተጫዋቾች ደረጃቸው ዝቅ ባሉ ቡድኖች ውስጥ መጉላት የሚችሉ ተጫዋቾች አሉ። ከዛ ወደ ትልልቅ ክለቦች ሲያመሩ ደግሞ በነዚህ ክለቦች ውስጥ ያለውን ጫና የመቋቋም የስነ ልቦና ችግር ያለባቸው ተጫዋቾች አሉ። ስለዚህ አይጎሎ ትንንሽ ክለቦች ውስጥ የተመለከትናቸውን ተጫዋቾች በትልልቆቹ ክለቦች ውስጥ አናገኝም። ወልቭስ በጣም አሪፍ ቡድን ነው። እኔ ውድድር ዓመቱ ሲጀመር ጀምሮ ሲሸነፍና ወራጅ ቀጠና ውስጥ ሲዋዥ ጀምሮ በጣም የሚገርመ የነበረ ጨዋታዎችን አለማሸነፍ በጣም አሪፍ ቡድን ነው። ጥሩ ቡድን ውስጥ ነው የተጫወተው፣ ግን ደግሞ እንደ አትሌቲኮ ማድሪድ ባለ ትልቅ ቡድን ውስጥ ያንን በሚጠበቅበት ሌቭል ደረጃ ስላልተጫወተ ምናልባት ይህንን እንደ ችግር ልናነሳ እንችላለን ወይስ ደግሞ አንደኛ፣ በእንግሊዝ ፕሪምየር ሊግ መጫወቱ አሁን በደንብ እየተነሳ ያለው ላለፉት ዓመታት በእንግሊዝ ፕሪምየር ሊግ መጫወቱ፣ የተጫዋች ልምድ ማግኘቱ፣ የፕሪምየር ሊጉን የሚፈልገውን ነገር በደንብ ማወቁ፣ ሁለተኛ ደግሞ ያኔ ከነበረበት በእድሜ በስሎ መምጣቱ በማንቸስተር ዩናይትድ ቤት ውስጥ ሊኖር የሚችለውን ክፍተት በተመለከተ ስጋት የገባቸውን ሰዎች ትክክል አይደላችሁም የሚያስብል ምክንያት ነው ብለን ማንሳት እንችላለን። ምናልባት የእድሜው ጉዳይ በደንብ ውሃ የሚያነሳ ይመስለኛል። አደለ? አትሌቲኮ ማድሪድ በነበረበት ጊዜ ላይ በእድሜ ትንሽ ሆኖ ነው አትሌቲኮ ማድሪድ ቤት ውስጥ የገባው። ጫናው ከባድ ነው። ስለዚህ ያንን መቋቋም አልቻለም። ብዙ የመሰለፍ እድልም አልተሰጠውም። እውነት ለመናገር በአትሌቲኮ ማድሪድ ቤት ውስጥ ራሱን የሚያሳይበት ያን ያህል ብዙም እድልም አልተሰጠውም። ወደ ወልብስ ከመጣ በኋላ ጫናው ቀላል ነው። ምክንያቱም ወልብስን ፕሪሚየር ሊጉ ላይ ማቆየት ከቻለ ሌላ ከፍ ያለ ጫና ከማቲያስ ኩኛ ይጠበቅበትም። ሲመጣም ደግሞ ሱፐርስታር ሆኖ አይደለም የመጣው። ራሱን ነው ቀስ እያለ ቦል ውስጥ ያገኘውና ትክክለኛው ፈተና ይሆናል ብዬ ማስባው በዩናይትድ ቤት ውስጥ ነው። ጫናውም ደግሞ ከባድ ነው። እንደ አትሌቲኮ ማድሪድ ደግሞ አይደለም፣ ዓለም አቀፍ ከፍተኛ ደጋፊ ያለው ክለብ ነው ማንቸስተር ዩናይትድ። ስለዚህ ጫናው በጣም ከባድ ነው። ብዙ ተጫዋቾች ዩናይትድ ቤት ውስጥ መጥተው ሲጣፉ ተመልክተናል አይደለ? በብዙ ሚሊዮን ዶላሮች ተከፍለውባቸው የመጡ በክህሎታቸው የተረጋገጠላቸው በርካታ ተጫዋቾች መጥቶ ዩናይትድ ቤት ውስጥ ሲከሽፉ ተመልክተናል እና ምናልባት አሁን በእድሜ በስሎ አሁን ወደ 26 ዓመት እየገባ ነው አይደለ? ከአንድ ወር በኋላ 26 ዓመቱን ያከብራል ይመስለኛል። እና ወደ 26 ዓመት እየገባ ነው። ስለዚህ ደግሞ ለእግር ኳስ ተጫዋች ፕራይም የሚባለው ነው አይደል? በደንብ ችሎታውን የሚያሳይበት እድሜ ነውና ስለዚህ በዚህ እድሜ ወደ ዩናይትድ መምጣቱ ምናልባት ጫናውን እንዲቋቋም ሊያግዘው ይችላል። የእሱም የስነልቦና ሁኔታ የሚወስነው ይመስለኛል። ከአውሮፓ መድረክም ዩናይትድ መውጣቱ ምናልባት ተጫዋቾች ላይ ጫና ላያሳድር ይችላል በቀጣይ ውድድር አመት ላይና የሚፈልጉትን እንቅስቃሴ ያለ ሀሳብ ያለ ጉዳት እንዲጨርሱ የቀጣይ ውድድር አመቱን ሊያግዛቸው ይችላል። እድሜው ጥሩ ነው። ዞላ አንተ እንዳልከው ለጫና ለመቋቋም የሚችልበት እድሜ ላይ ሆኖ ነው የመጣው። ግን ቤቱ ደግሞ በባህሪው ትልልቅ ሰዎችንም ጫና ውስጥ የሚከት ነው አይደለም? ወጣቶችን፣ ትልልቅ ሰዎችንም፣ አንጋፋዎችንም ጫና ውስጥ የሚከት ክለብ ነው። ካሰሜሮ ለዚህ ትልቅ ምሳሌ ነው። አርለ አምስት የአውሮፓ ቻምፒየንስ ሊግ ዋንጫዎችን አሳክቶ መጥቶ እንደ ተራ ተጫዋች ሲሆን ስነልቦናው ወርዶ ስህተት በስህተት ሲሆን ተመልክተነዋል፣ እና ክለቡ ላይ ያለው ጫና በጣም ከፍተኛ ነው። ያንን ለመቋቋም መጀመሪያ ራሱን አዘጋጅቶ መምጣት ይኖርበታል። ያንን ማያረግን ከሆነ ዩናይትድ ቤት ውስጥ ብዙ ተጫዋቾች ጠፍተዋል። እሱም እጣውም ሊሆን የሚችለው መጥፋት ነው ሊሆን የሚችለው። ግን የመጣበት ዕድሜ ግን እነዚህን ነገሮች እንዲቋቋም የሚያግዘው ይመስለኛል ሲስተሙም ደግሞ የአሞሪም ሲስተም ደግሞ የሚያግዘው ይመስለኛል። እና በአጠቃላይ ቀጣይ ውድድር አመት ላይ አጀማመሩ የሚወስነው ይመስለኛል። አጀማመሩ ጥሩ ካለ ነው እንደ ሆይሉንድ ሁለትና ሶስት አመት ብዙ ጣጣዎች ተከትለው ሊመጡ ይችላሉ። እና አጀማመሩ ግን ጥሩ ከሆነ ስነ ልቦናውም ጥሩ የሆነ የሚመጣበት እድል ይኖራል ብዬ አስባለሁ። ከትናንት በስቲያ ፎርብስ ይዞት በወጣው መረጃ ማንቸስተር ዩናይትድ ሁለተኛው ውዱ ክለብ ነው። አሁን በጣም የሚገርም መረጃ ነው እና ይሄ አለ ለማለት ነው። የማንቸስተር ዩናይትድ ስምና ዝና አሁንም አለ በአለም አቀፍ ደረጃ በቀላሉም ሊጠፋ የሚችል አይደለም። ለረዥም አመት የተገነባ ስለሆነ ክለቦች ዝናቸው ለረዥም አመት ስለሚገነቡ ነው እንጂ አርሰናል ራሱ በነዛ አስራ ምናምን አመታት ያለ ዋንጫ በቆየባቸው ጊዜያቶች ውስጥ ብዙ ደጋፊዎችን የሚያጣበት እድል ነበረው፣ ግን ረዥም ለአመታት የተገነባ ነገር ስለነበረ ቶሎ አይጠፋም። በጊዜ ሂደት ነው እየጠፋ የሚሄደው። ለማንኛውም ማንቸስተር ዩናይትድ ያለፈው የውድድር አመት 15ኛ ደረጃን ይዞ ቢያጠናቅቅም ምንም አይነት የአውሮፓ ደረጃን በሚቀጥለው አመት በአውሮፓ መድረክ ባይሳተፍም ያለ ዋንጫ ቢያጠናቅቅም ግን ኩኛን የመሰለ ግሩን ተጫዋች ማግኘቱ ምን ይነግረናል? አብዱ ለቡድኑ ቀጣይ ለቡድን ግንባታ ተስፋ አለው። አሞሪ ምንም ያው የሚያነሳሳቸው ነው ልንል እንችላለን። ምናልባት ለኩኛ ጥሩ ነገር ይሄ ይመስለኛል። ማለት የኤክስፔክቴሽኑ አሁን ለምሳሌ የአርሰናል ደጋፊዎች ቡድናቸውን በአዲሱ ሲዝን እንደሚጠብቁት፣ የሊቨርፑል ደጋፊዎች፣ የሲቲ ደጋፊዎች ቡድናቸውን በሚጠብቁት ከፍታ አይደለም የዩናይትድ ደጋፊዎች ቡድናቸውን የሚጠብቁት። 2025/26 ላይ ማንቸስተር ዩናይትድ በፕሪሚየር ሊግ ሻምፒዮንነትም በ ምናልባት የሊግ ሻምፒዮን ሊጎች ላይ ከረባው ካፕ ና ፌ ካፕ ሊጠበቅ ይችላል እንጂ በዛ ልክ ኤክስፔክቴሽን ወይም ደግሞ ጥበቃው ከፍ ያለ ባለመሆኑ የሚጠበቀው ለቢውልዳፕ ወይም ደግሞ ለሚገነባው ቡድን ተስፋ የሚሰጥ ነገር ይመስለኛል። አሁን ከታ የሚገነባው እንጂ በዛ ደረጃ ለትልቅ ዋንጫ ለትልቅ ክብር የሚፎካከር እንጂ በቃ ዋንጫ ማንሳት አለበት ተብሎ የሚጠበቅ ማንቸስተር ዩናይትድን ደጋፊዎች ስለማይጠብቁ ጫናው ሊቀልለት ይችላል ብዬ አስባለሁ። አሁን ሳሚ ባለው ቀደም ሲል ባነሳው ስጋት በውልቭስ በነበረው አይነት ሜንታሊቲ ወይም ዝቅ ባለ ጫና ውስጥ ቆይቷል እና አሁን የዩናይትድን ጫና ለመሸከም ካልከበደው በስተቀር ለዩናይትድ በጣም አስፈላጊ ነው የሚል ሀሳብ አንስቶ ነበር። እና በዩናይትድን በኩል አሁን ያለው ጫና ከዚህ በፊት እንደነበረው ደጋፊዎች በትልቅ እያንዳንዱ ተጫዋች ስህተት ሲሰራ ጎል ሲቆጠርበት የሚቆጩበት አይነት ዩናይትድ አይደለም ያለው የጎል ልዩነቱ መጥበቡ በራሱ እያጽናናቸው ያለንበት ጊዜ አይደለ አሁን ያለ ነው። ስለዚህ ወደ በአዲሱም ሲዘን ሲመለሱ በተአምርት ለዋንጫ ካላመጣቸው የሚባልበት ጊዜ ላይ ስላልሆኑ ጫናው የቀነሰ ሰዓት ላይ ነው የመጣው። በጣም ጥሩ ሰዓት ይመስለኛል። አርሰናልም ፈላጊው ነበረ በትክክል ከአርሰናል ይልቅ ዩናይትድ መምጣቱ ታይሚንጉ በጣም ጥሩ ነው ብዬ አስባለሁ። አርሰናል ጥያቄ አላቀረበም አልሄድም ሁ ሌሎች አማራጮች ስለነበሩት ፉክር አልነበር ነበር ፍላጎት ነበረው በግልጽ አሳውቋል። ያለፈው ጥር ላይም እኮ ጠይቆታል አርሰናል ፍላጎት ስለነበረው ጠይቋል። ግን ግልጽ የሆነ ጥያቄ አቅርቦ ከማንቸስተር ዩናይትድ ጋር ጦርነት ውስጥ አልገባም ተጫዋቹ ለማስፈረም ይህ ማለት አይፈልጉትም ማለት አይደለም። ማንቸስተር ነገሮች ተመቻችተውለታል። አንደኛ ክለቡ ያለው ስምና ዝና ተጫዋቹ የአውሮፓ ቻምፒየንስ ሊግ ባይሆንም እንኳን የሚሳተፈው በሚቀጥለው አመት፣ ማንቸስተር ወደዛ አመራለሁ ብሎ መወሰኑ ክለቡን የሚያሳይ ይመስለኛል። በዛ ላይ ደግሞ በዚህ ምስቅልቅሉ በወጣ ጊዜ ውስጥ ነው ወደ ማንቸስተር ዩናይትድ የሚሄደው እና ለማንቸስተር በጣም ትልቅ ነገር ነው። አንደኛው ጉዳይ የማንቸስተር ዩናይትድ እና አትሌቲኮ ማድሪድ ራሱ አጨዋወት የተለያየ ነው። ከጫና ወጥተን ደግሞ ጨዋታውን ብቻ ከተመለከትን ያም አሪፍ ነገር ሊያደርግለት ይችላል። ከኩኛስ ውጪ ማንችስተር ዩናይትድ እሱንም ጨምሮ ምን ለውጥ ያስፈልገዋል? ቀጣይ ዓመት ከዘጠኝ ቁጥሩ ጀርባ ያሉት ሁለት አስር ቁጥሮች ዩናይትድ የሚያስፈርሙባቸው ቦታዎች እንደሆኑ ይታወቃል። አንደኛው ማቲያስ ኩኛ ዛሬ ያው ተረጋገጠ እንጂ ከዚህ በፊት ዝውውሮቹ እንዳለቁ ሲነገር ስለነበረ ዛሬ ያው ዝውውር ስለተጠናቀቀ ያው እያወራ ነው ስለሆነ ነው እንጂ እዛ ቦታ ላይ ተጫዋች ያስፈልገው ነበረ። ማቲያስ ኩኛ ከአትሌቲኮ ማድሪድ በነበረበት ሰዓት ላይ ዞላን ተስታነሳ ነበር እና ወልቭስ ቤት ግን እንዴት ነው ሲጫወት የነበረው የሚለው ትልቁ መመለስ ያለበት ጥያቄ ይመስለኛል። ወልቭስ እንደ ዩናይትድ ሁሉ እንደ አሞሪም ሁሉ ሶስት ተከላካዮችን ከኋላ አድርጎ አራት አማካዮችና ሶስት የፊት መስመር ተጫዋቾችን የሚያሳልፍ ክለብ ነው። ስለዚህ በዚህ ሲስተም ውስጥ ማቲያስ ኩኛ አመቱን ሙሉ ሲጫወት ነበረ። ጋሪ ኦኔልም እየነበረ ቪቶሪያም ከመጡ በኋላ በእንደዚህ አይነት አጫወት ውስጥ ማቲያስ ኩኛ ሲጫወት ተመልክተነዋል፣ እና ይህንን አጫወት በደንብ አዳፕት ያደረገ ተጫዋች ነው። ስለዚህ ወደ አሞሪም ሲስተም ሲመጣ እሱን ለማላመድ ረጅም ጊዜ አሰልጣኝ ሮበን አሞሪ የሚፈልጉ አይመስለኝም። ስለዚህ እዛ ቦታ ላይ እሱን ማግኘታቸው ለሚፈልጉት አስቸኳይ ለውጥ ማቲያስ ኩኛ በደንብ እገዛ ያደርግላቸዋል ብዬ አስባለሁ። ምክንያቱም ከዚህ በፊት አጫወቱን ያውቃል፣ የሚሰለፍበትን ቦታ በሚገባ የሚያውቅ ተጫዋች ነው። ስለዚህ ለአሰልጣኝ ሮበና አሞሪም አስቸጋሪ የሚሆን ዝውውር አይመስለኝም። ቅድም እንዳልነው ከጫና ነጻ ሆኖ የሚጫወት ከሆነ እንደ ዩናይትድ ዩናይትድ ቤት ውስጥ ከዚህ በፊት እንደነበሩ ተጫዋቾች የማይቸገር ከሆነ ለአሰልጣኝ ሩበን አሞሪም ጥሩ ዝውውር ይመስለኛል። ሌሎች ቦታዎች ደግሞ ሌላኛው አስር ቁጥር ቦታ ደግሞ ለዩናይትድ የሚያስፈልገው ይመስለኛል። እዛ ቦታ ላይ ደግሞ ብሪያን ቡሞ ይመጣል እየተባለ ነው። ተመሳሳይ የእድሜ ደረጃ ላይ ነው የሚገኘው ከማቲያስ ኩኛ ጋር 26 አመቱ ነው። ስለዚህ ብሪያንን ቡሞ እዛ ቦታ ላይ ደግሞ የሚመጣ ከሆነ አስር ቁጥር ቦታ አሰልጣኝ ሩበን አሞሪም መሸፈን ይችላሉ። የብሪያን ምቡሞ ማጫወት ደግሞ ከማቲያስ ኩኛም የሚለይ ነው አደለ። ማቲያስ ኩኛ ኳስ ተቆጣጥሮ ድሪብል እያደረገ ተጫዋቾችን የሚቀንስ ስፔስን በደንብ ማጥቃት የሚችል ተጫዋች ነው። ብሪያን ምቡሞ ደግሞ ፈጣን ነው። በመልሶ ማጥቃት የሚሰነዘሩ ጥቃቶችን ከፊት ሆኖ መምራት የሚችል ተጫዋች